ሰላም እንዴ ናቸው? ሰሞኑን የተነሳው አጀንዳ ባንዳ ባንዳ የሚል ነው። ባንዳ ባንዳ ባንዳ የሚል ቃላት ተደጋግሞ ሲነገር እንሰማለን በሶሻል ሚዲያ። ሶሻል ሚዲያውን የተቆጣጠሩት ግፍን የሚያበረታቱ የሚከፈላቸው፣ ህሊናቸው የሞተ እንደሚያገኙት ጉርሻ ብለው ማንኛውም ነገር የሚደግፉና የሚያጨመጨሙ ሰዎች ሶሻል ሚዲያውን እያጥለቀለቁት ያሉት በተጠና መንገድ ከዚህ በፊት እንደነገርኳችሁ ተከፋዮች አንድ አይነት ነገር ሲያራግቡ ነው የምታዩት። ለህዝቡ ምን ይጠቅማል፣ ለሀገር ምን ይጠቅማል የሚለው ሳይሆን የሆነ አካል ለእነሱ የሚከፍላቸው አካል ለሱ እስከጠቀመ ድረስ ምንም ከማድረግ የማይመለሱ ሰዎች አንድ ወሬ እያወሩ ነው። ባንዳ ባንዳ ባንዳ የሚል ወሬ በጣም በዝቷል። ባንዳ ምንድን ነው? እንግዲህ ባንዳ ማለት እንደምናውቀው ለጠላት አገር የሚሰራ የዛ ሀገር ዜጋ ሆኖ የጠላት ሀገር የሚሰራ ብለን በቀላሉ ልንተረጉመው እንችላለን። ባንዳ እንግዲህ ይሄ ነው፣ ከድሮ ምንሰማው ግን፣ ባንዳ ማን ነው? በእኛ ሀገር ውስጥ በትክክል ባንዳ ማን ነው? ባንዳ ማለት ወገኑ ሲታረድ፣ ሲጨፈጨፍ፣ ሲገደል ለምን ብሎ ካልጠየቀ ሁሉ ጊዜ ከገዳይ ጋር ቆሞ ካጨበጨበ ከጨፍጫፊ ጋር ምን ላቀብልህ፣ በምን ይሻልሃል የሚል እሱን እንደ ዜጋ አይ ሰዎች ለምን በግፍ ይገደላሉ፣ በሃይማኖታቸው ምክንያት፣ በብሔራቸው ምክንያት ለምን ይጨፈጨፋሉ የሚሉ ሰዎች ባንዳ? ምን አይነት አማርኛ ነው? ምን አይነት አትሮጓጉም ነው? ባንዳ ማን ነው? በመሰረቱ ባንዳ የሀገሪቱ ለዘለዓለም ስታውለበልቦ የነበረውን አረንጓዴ፣ ቢጫ፣ ቀይ ባንዲራ በነጠላቸው ጫፍ ላይ ጥለት አድርገው የሚሄዱ እናቶችን ልብስ ቀምቶ የሚጥል የጸጥታ ሰራተኛ ነው ወይስ ያዘዘው አካል የፖለቲካ ሹሙ ነው ወይስ ይሄ ነገር ትክክል አይደለም የሚለው አካል ነው ባንዳ ማን ነው ቀደም አባቶቻችን ያስከበሯቸውን የሰሯቸውን እንደ ታሪክ ያነጿቸውን ግንቦች እንደ ታሪክ ያነጿቸውን ሀውልቶች የሚያፈርስ ነው ባንዳ ወይስ እረ ይሄን ነገር አታፈርሱ ቅርሳችን ነው ታሪካችን ነው የሚል ነው ባንዳ ማን ነው ባንዳ ለመሆን ሰዎች ሲፈናቀሉ በየመንገዱ ሲጣሉ እዚህ ክልላቸው አይደለም እዚህ እንትናቸው አይደለም ተብለው ሲበተኑ ከተወለዱበት አካባቢ ምንም ጥሪት ሳይዙ በባዶ እጃቸው ሲወረወሩ ከሞት የተረፉት ሲያመልጡ እረ ይሄ ግፍ ነው፣ ትክክል አይደለም፣ እንዲህ አልነበርንም ያለ ነው ባንዳ ወይስ ይህን ያደረገ ነው ባንዳ? ማን ነው ጠላት ለዚህ ሀገር ስንትና እልፍ አላፍ ግፍ የሚፈጽም እሱ በመሰለው እሱ በገባው ብቻ የሚሄድ ሌሎች ሰዎች በዛ ሀገር ባይተዋር ሆኖ እንዲኖሩ የሚፈልግ እኔ ያልኩት እኔ ያወቁት ነገር ብቻ ነው እውቀት፣ እኔ ያልኩት ብቻ ነው ትክክል የሚል ሀይል ነው ባንዳ፣ ወይስ በሀገሪቱ ውስጥ መቶ ሰላሳ ሚሊዮን ህዝቦች አሉ፣ ሁሉም ሀሳብ አላቸው፣ ሁሉም ፍላጎት አላቸው የሚል ነው ባንዳ? ባንዳ ማን ነው ለመሆኑ? ለኔ ባንዳ የዚህ የብልጽግና መንግስት ደጋፊ ነው ባንዳ ማለት። የግፍ እንጀራ የሚበላ በዜጎች ደም የተለወሰ ዳቦ የሚበላ አንዳንዴ እንጀራህንም እየበላ በሀቅ መስራት የሚባል ነገር ይኖራል። ስለሚገደል ሰው ግድም አይልህ፣ ስለሚጨፈጨፍ ዜጋ እንደውም ወደ ብሔር ንግብ አካል አንዳንዶቹ የብሔራችሁ ሰዎች ሲታረዱ እያያቸው አንዳንዶቹ በሃይማኖት ትክልላችሁ የገባችሁ ሃይማኖታችሁ ሰዎች ሲታረዱ እያያችሁ ዝም እያላችሁ ሌላ ሰው ባንዳ ለማለት ምን አይነት የሞራል ልዕልና ይኖራቸዋል? እናንተ። ለእኔ ባንዳ ይሄ ስርዓት ነው። የነበረን ነገር የሚያፈርስ ታሪክን የሚያጠፋ አባቶች፣ አያቶች፣ ቅድመ አያቶች በጋራ ሆኖ የሞቱለት አላማ ያስከበሩትን ነገር የሚያፈርስና እኔ ነኝ እኔ ባልኩት ብቻ ሁሉ ነገር ዲዛይን አደርጋለሁ የሚል ባንዳ ይሄ ነው። የነበረውን ታሪክ ሳጠብቅ የነበረውን አንድነት ሳጠብቅ የነበረውን የህዝብ የሀገር ፍቅር ሳጠብቅ፣ ዛሬ ህዝቡ ከሀገር ፍቅር ቢርቅ የማንጥፋት ነው። ዛሬ ሀገር ተወረረ ብትለው ሰው ባይሰማ መስሚያው ጥጥ ቢሆን የማንጥፋት ነው። በመጀመሪያውን እኮ የሀገር ፍቅራችን ከኛ ላይ ለማጥፋት ነው የተግታቸው የሰራችሁ። ሀገር መውደድ እንደ ነውር ሆኖ መሰደብን፣ መዋረድን፣ መሰደድን ነው ያመጣው። ማን ነው ለመሆኑ በኢትዮጵያ ሀሳቡን በግልጽ በሀገሬ ጉዳይ ያገባኛል ብሎ የመናገር መብት ያለው እንትና ያለው ብሎ ከመጨመር በስተቀር ከዋናው ሰውዬ በራሱ ሀሳብ ይሄ ሀገሬ ነው ይሄ ነገር ትክክል አይደለም ይሄ ትክክል ነው ለማለት ነፃነት የተሰጠው ሰው አለ ለመሆኑ ኢትዮጵያ ውስጥ አሁን የሚጽፍ ሰው አለ የሚናገር ሰው አለ ፓርላማ ላይ ጥያቄ ማጠርቅ ማቅረብ ይቻላል ትክክለኛ ጥያቄ ያቀረቡ ሰዎችማ የት ነው አዋሽ ነው ያሉት በረሃ ነው ያሉት የምን መመጻደቅ ነው? በእንደዚህ የኢትዮጵያን ያህል የሚያሳፍር ፖለቲካ የሚመራ አገር አገር አለ እንዴ በዓለም? የት አሉ የሚፈናቀሉ ሰዎች? ከቤት የሚወጡት ሰዎች የት ነው እያረፉ ያሉት? ሂዱ ወደ ደብረ ዘይት እዩ ምን እንደሚደረግ። በሶስት ቀን ውስጥ አውጥቶ ሜዳ ላይ ነው የሚጠሏቸው። የሆነ አሸዋማ ቦታ ስቷቸው እዚህ ጋ ስር የሚሰሩበት ገንዘብ የለም፣ ምን የለም፣ ምን የለም። ለቤት ክራይ አምስት ብር መክፈል ያልቻለ ሰው የሆነ ቦታ መሬት አሳይቶ አንድ አራት ሰው የሚያስተኛ ሶስት ሰው የሚያስተኛ አንድ አራት በአራት የሆነ ቦታ አሳይቶ ቤት ስር ተግባ በምን አቅሙ ነው የሚሰራው? ይሄ አይደለም እንዴ ባንዳ ማለት? ባንዳ ማለት ህዝብን ማሰቃየት ነው። ውጭ ሀገር ሆነው የሚቃወመውማ ይሻላል ቢያንስ አትግደሏቸው አጨፍጭፏቸው እያለ ነው ውጭ ሀገር ሆኖም ደግሞ ፍርፋሪ ከሀገር ቤት ከዛ ከደሃ ህዝብ በተለመነ ገንዘብ ከተለያየ ሀገር እርዳታ በተጠየቀ ገንዘብ ውጭ ሀገር ሶሻል ሚዲያ እና ሚኒስትሪ ሚዲያ ብለው አቋቁሞ ከመንግስት ገንዘብ ተቀብሎ ለመንግስት የሚሰሩ አሉ። በጉልበታቸው ሰርቶ እንደመብላት እንትን ሚዲያ እንትን ሚዲያ አንዳንዶቹ፣ አብዛኛው ከዛ ደሃ ህዝብ ጉሮሮ ላይ ነጥቆ እሱ ውሸት እያወራ መኖር የሚፈልግ ብቻ ነው ያለው። ባንዳ ማን ነው? ይሄ ነው ባንዳ። የማይደገፍን የሚደግፍ ሀሰት ጋር የሚተባበር ባንዳ እሱ ነው። አገር የሚያጠፋው እሱ ነው እንጂ፣ ዝም ብላችሁ ባንዳ ባንዳ ትበሉ። እናንተ ናችሁ ባንዳ። ስለ ተከፈላችሁ ሁሉ ነገር የምታጨበጭቡ ውሸትን እንደ እውነት የምታቀርቡ፣ ከሸፍጥ ጋር የምትተባበሩ ባንዳ እናንተ ናችሁ። ባንዳ እላችኋለሁ እናንተ። ስላዳመጣችሁን አመሰግናለሁ። እግዚአብሔር ይስጥልን።